እኔና አብረን ነው ምን ፍራሽ ላይ ነው ምን ተኛው በስተ መጨረሻም እንግዲህ ሰሞኑን ሲደረግ የነበረው ነገር ሁላችሁም ታቃላችሁ። በፉፉ፣ በፍቅር እንዲሁም ደግሞ በ ቡሪካ ማለት ነው። ፈቲም አለች እንግዲህ፣ በስተመጨረሻ ፉፉ ወስኖ ቤት ተከራይቶ ከፈቲ ጋር ለመኖር ወስኗል ማለት ነው። የቤት እቃ ሲያስገባባ ፍቅር እጅ ከፍ እንዲይዘዋለች ማለት ነው። ይህንን ያደረገው ደግሞ ቡሪክ ነው። ይህንን ነገር እንድታይ ያደረጋት ማለት ነው። ፉፉም ለምን ድንገት ትመጫለች ቤቴ ለምን ካሜራ ይዛችሁ መጣችሁ ብሎ በጣም ሲቆጣ ነበረ። ፍቅርም በዚህ ሁኔታ በጣም አዝናለች፣ ተከፍታለች ማለት ነው። በእርግጥ እውነት ለመናገር እኔ ፍቅር በፉፉ ሕይወት ላይ እንትን አላት ብዬ አላስብም፣ መብት አላት ብዬ አላስብም። የፈለገውን ነገር የማድረግ መብት አለው፣ እሷም የራሷን ሕይወት የፈለገ ነገር ማድረግ ትችላለች፣ መብቷ ነው ማለት ነው። እንግዲህ እንደሚታወቀው ፍቅርና ፉፉ ጥሩ የፍቅር ግንኙነት ነበራቸው። ጥሩ ጊዜያትን አብሮ አሳልፈዋል፣ ረዥም ጊዜን ተጉዘዋልና አሁን ላይ ግን መዋደዳቸው መፋቀራቸው ብቻ አብሮቸው አብሮ እንደማያኖራቸው ተረድተው ገብቷቸዋል፣ ሁለቱም ማለት እና ተለያይተዋል። በጓደኝነት እንዲቀጥሉ ፍቅርም ፉፉን ማጣት እንደማትፈልግ ፉፉም ፍቅርን ማጣት እንደማይፈልግ ጓደኝነታቸው መቀጠል እንዳለባቸው ሁለታቸውም ተነጋግረው ተስማምተው ይሄን ነገር ጀምረውታል ወይም ደግሞ ቀጥለውታል፣ ጓደኝነታቸውን ማለት ነው። እና እንግዲህ ባለፈው ታስታውሳላችሁ የሆነ አንድ አይነት ልብስ ማች የሚያደርግ ቶታ ነገር ነው ለቡሪክ ና ለፍቅር መጦላቸው ነበረ ያ ልብስ የተሰጣቸው ደግሞ አንድ አይነት ነው ፉፉ ባለበት ነው ፉፉ በጣም ነው ቅስሙ የተሰበረው በጣም ነው ያዘነው በጣም ነው የተከፈው የነበረው ለምን የሆነ ደስ ማይል ነገር ነው የተፈጠረው። ልክ ቡሪክና ፍቅር ፍቅረኛ ሞች እንደሆኑ ወይ ደግሞ የፍቅር ግንኙነት እንዳላቸው አስመስለው ነው ለሁለቱ ማች ልብስ የሰጧቸው። እሷ ደግሞ እኔ ከፉፉ ውጪ ከሌላው ወንድ ጋ አንድ አይነት ማች ራሱ ልብስ ለብሻ አላቅም ከቡሪክ ጋ ተመሳሳይ ልብስ ሲሆን እኔም ደብሮኛል ብላለች። ፉፉም ደብሮታል። በጣም ከፍቶት ቃላት ሁሉ እስከሚያጥረው ድረስ ጥሏቸው ሄዷል እና ቡሪክን በሰዓቱ በጣም ተናዶ ነበር። ለምን እንደዚህ ሆነ ነው ብቻ፣ አዝኖ ነው ነበረ። በአጭሩ በዛ ምክንያት እንግዲህ አዝኗል፣ ተከፍቷል። አይኖቹ ላይ አይቼበታለሁ፣ ማዘን ነበረበት ብላ እንግዲህ ፍቅር ይህን ነገር ለመካስ ወይም ደግሞ ከዛ ከተደበረበት ከከፋው ስሜት እንዲወጣ ምን እናደርግ ብላ ቡሪክን እንግዲህ ቀጥሯለች ለሱ ጥሩ ነገር ለማድረግ ማለት ነው። ቡሪክ ግን መጡ የነገራት ነገር ሌላ ነው። ምንድን ነው ሌላ ስጦታ ከምሰጪው ደስተኛ የሚያደርገውን ነገር ከምትሰጪው የቤት እቃ ገዝተሽ ስጪ አላት። ለምንድን ነው ስትለው፣ ፉፉ ቤት ተከራይቷል። ከፈቲ ጋ ነው ያላት ማለት ነው። ማየት ፈልጋለሁ ብላ እንግዲ ቤት ሲሄዱ ፈቲ ማለች ፉፉ ምቀይ ያስገባባ ነበረ ማለት ነው። በጣም ተናደደች፣ ተቆጣች፣ ተበሳጨች። ያው ይመስለኛል ያስቆጣት ያናደዳት ነገር አንደኛ ድብቅ መሆኑ ነው፣ መደበቁ። እሷ ጓደኛም ፍቅረኛም በነበረ ሰዓት፣ አሁን ጓደኛም ሆኖ የምትደብቀው ነገር የለም ለፉፉ። እሱ ግን ደብቆ ከፈቲ ጋ ምንም ነገር እንደሌላቸው ነው አክት ሲያደረግ የነበረው ግን ቤት ስትሄድ ያገኘቻቸው ሁለታቸውንም ነው። የራሴ መፍት አለኝ፣ የራሴ ምክንያት አለኝ ይህንን ያደረግኩበት ቤት የተከራዩበት ምናምን ብሎ በጣም በቃ ሊያወራቸው ራሱ ፈቃደኛ አይደለም። ለምን ካሜራ ይዛችሁ መጣችሁ ብሎ በጣም ሲጮህ ነበረ። ፍቅር ደግሞ ይሄ ነገር በጣም አናዷታል። ፈቲ ተረጋይ እያለች አትገኛለች። በእርግጥ አሳዝኖኛል ማለት ፍቅር አሳዝናኛለች። የሆነ አንዳንዴ ያስባችኋታል በድብቅ የሆነ የእሱ የእሷ እንዳልሆነ እኮ ታውቃለች። እሱም የሆነ ይተዋወቃሉ በጓደኛ ስንቀጥል ብሏል። ግን በድብቅ እንደዚህ ሲያደረግ ከጀርባ ያስጠላል። ገባችሁ? ከሶስተኛ ሰው መስማቷ ያ ነገር በጣም ነው የሚያስጠላው። ለማንኛውም ግን እኔ እውነት ለመናገር ፉፉና ፈቲ አብረው ቢኖሩ ትልቁ ምኞቴ ነው። በቃ በፍቅር አብረው ተጣብረው ቢኖሩ፣ አንድ ላይ ጥሩ ጊዜ ቢያሳልፉ፣ ትመጥነዋለች፣ ይመጣጠነዋሉ ብዬ ነው የማስበው። ያለምንም ከልከይ፣ ያለምንም ጭንቀት፣ ያለምንም ሀሳብ በሃይማኖት አንድ አይነት ናቸው። ወጣቶች ናቸው ሁለቱም። ይዋደዳሉ፣ ይግባባሉ ማለት የሆነ እንዲሁ ሲታዩ ደስ ይላሉ። ያንን ነው ምለው። ፍቅር ያናደዳት ነገር ይሄ ነው። ግን እውነቱን ንገረኝ፣ ግንኙነት፣ የደበቀ ግንኙነት አለኝ ስላት ንገረኝ፣ በትክክል ድጋሚ ድገመውና ንገረኝ። ከዚህ በኋላ በጭራሽ አልመጣም አንተ ጋ ነው ያለችው። እና ብቻ ፉፉም አዝኗል፣ ተናዷል፣ ተበሳጭቷል። ምንም በስርዓት ሊያወራቸው አልቻለም። ቡሪክም ለምን ይዞት ለምን ፍቅርን ይዟት እንደሄደ ራሱ በቀኑ ጊዜው ሲደርስ ሰዓቱ ሲደርስ የሚነግራትን ቡሪክ ለምን ቀድሞ እንደነገራት አላውቅም። ብቻ ግን ሁለት ፍራሽ አለ ምናምን። ብቻ በጣም ተናዶ ፉፉም ሲመልስ የነበረው መልስ ደስ አይልም። ለማንኛውም ግን ፍቅርዬ፣ አንችም የራስሽን ህይወት ኑሪ። ፉፉ ምንም ነገር ይሁን ምንም፣ ሊጎዳሽም አይገባም ሊሰማሽም አይገባም እንዳልሽው የነበራችሁ ፍቅር፣ የነበራችሁ መተሳሰብ፣ የነበራችሁ ጓደኝነት እንዲህ በቀላል የሚተው ነገር አይደለም። ግን ደግሞ አንዳንዴ ደግሞ ነገራቶች እንዲህ ሊቀጥሉ ይችላሉና ራሽን አሳምነሽ እሱ መጥፎ ሰው ስለሆነ ምናምን ነገር ሳይሆን ህይወት ይቀጥላል ብለሽ አስበሽ እሱ የራሱን እንደጀመረው አንቺም የራሽን ህይወት ብትጀምሪ የተሻለ ነው ብዬ ነው የማስበው። ለበዓል ደግሞ በእርግጥ እኔ ያልነበርኩም ግን ቪዲዮ ስላለቀቅሽ ደብሮኛል። ግን የለቀቅሽ ፎቶ ምርጥ ፎቶ ነበረ። ለማንኛውም ግን ተው በቃ ማለት እንደዚህ ሁሌ መጨቃጨቅ የለባችሁም፣ ላይ መከራከር የለባችሁም። ወስናችሁ የራሳችሁን ህይወት እንድትኖሩ እላለውኝ። ይህንን ነው የነበረኝ ሀሳብ። አብራችሁ ስለነበራችሁ አመሰግናለሁ። ዛሬ አጠር አድርጌ ነው ቪዲዮ ላቀርብላችሁ የምችለው ምክንያቱም ኔትወርኬ ምንም አይነት ቪዲዮ ሊያስፖስተኝ አልቻለም እና አመሰግናለሁ። እስኪ በፍቅርና በፉፉ ማል ያለውን ሀሳብ ምን ትላላችሁ? በኮሜንት አሳውቁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ።